ሰላም ጠና ስቲል የተወደዳችሁ እና የተከበራችሁ ውድ ውድ የዩቲዩብ የተከታታዮች እንዴት ሰነበታችሁ? ሰነበታችሁ እንዴት ተከርማችኋል? ኑሮና ብልሃቱ እንዴት ይዟችኋል? ዛሬም ተመለስኩኝ፣ አብራችሁ ቆዩ። ዛሬም እንግዲህ ሶሻል ሚዲያ ላይ አነጋጋሪ በሆኑ ቪዲዮዎች ሀሳብ እንለዋወጣለን። ከሰሞኑን እንግዲህ የኢትዮጵያ ዶክተሮች እኛ ለሌሎቹ እየሞትን ላይፋችንን መቀየር አልቻልንም፣ ኑሯችንን መኖር አልቻልንም በሚል አሳዛኝ በሆነ መንገድ እንግዲህ ሰላማዊ ሰልፍም እየወጡ ናቸው። ይሄ እጅግ በጣም ያሳዝናል። ዶክተሩ ነው እንግዲህ ኑሮ አልበቃኝም፣ ደሞዙ የማይረባ ነው ተብሎ ሰላማዊ ሰልፍ የሚወጣበት ቅሬታ የሚቀርብበት ምናልባት ብቸኛዋ ሀገር የኛ ሀገር ልትሆን ትችላለች። በዚህ ጉዳይ እንግዲህ አንዳንድ ቪዲዮችን እያየን ሀሳብ እንለዋወጣለን። ሌሎች ቪዲዮችም እንደጠበቁ ናቸው። አዲስ ከሆኑ ግን ሰብስክራይብ ማድረግን በጭራሽ እንዳረሱ አስሬ ነኝ። ወደ ቪዲዮቹ እንግባ። የኢትዮጵያ የሰርግ ባህል ግን ቢቀርብ ብንሳ ምንድነው ግን ምን እያደረጉት ነው? ምን እያደረጉት ነው? ጋይስ፣ ይሄ ሌላ ታሪክ ነው። ይሄ ሌላ ታሪክ ነው። አይ፣ ይሄ ምቅረት ያለበት ባህላችን ነው። እግዚአብሔርን በነገራችን ላይ እዚህ ውስጥ እኮ የሚታመም ሰው ቢኖር ድንገት ሕፃን እዚህ ውስጥ ገብቶ ከሆነ እኮ በቃ ተረግጦ መሞቱ ነው። ይሄ ተገቢ አይመስለኝም። እኔ ምለው ውዴ ጠቅላላ እውቀት ላይ ግን እንዴት ነ ምን ጥያቄ አለው? ማንኛውንም ጥያቄ በጠይቀት መልስ ጎበዝ ልጅ ይመስለኛል። ባይ ማንኛው ነው? እሺ ቦታ አልጠይቀ። እሺ፣ ይስ ነው ፒያሳ፣ ይስ አራት ኪሎ፣ ይስ ቤተ መንግስት፣ ይስ የጎረቤታችን ልጅ መኝታ ቤት ምን ወሰደዛ። በነገራችን ላይ አንዳንድ ወንዶች ተረጋጉ። የተጠየቃችሁትን ጥያቄ በምን መንገድ ነው የተጠየቅ ነው የሚለውን ቀስ ብላችሁ አስቡ። መጀመሪያ አወኩ ብለ ዝም ብላት መልሳ። ብራዘር ቀለበት ውስጥ ገባ ኳን። በቃ የለም ወጥመድ ውስጥ ነው የገባው እኮ ጊዜ ያውጣ ከብራን ተመልካችሁ። እንግዲህ የኑሮ ሁኔታ ኢትዮጵያ ውስጥ እጅግ በጣም እንደ ጦዜና ሰው መኖር እንዳልቻለ የሚያሳዩ ነገሮች ሶሻል ሚዲያ ላይ በየጊዜው እየተለቀቁ ናቸው። ይሄ ቪዲዮ ግን አይቼ የምሬን ነው አሳዘነ። ቪዲዮ ከተመረቁበት ዩኒቨርሲቲ ተመልሰው ለስርቆት የመጡ በቁጥጥር ስር ዋሉ። በአዲስ አበባ ዩኒቨርሲቲ አራት ኪሎ ካምፓስ እንግዲህ ሚያዚያ አስራ ሦስት ከሌሊቱ ስምንት ሰዓት ተማሪ ዶርም ውስጥን በመግባት ሁለት ስልክና አንድ ላፕቶፕ ይዘው ሊያመልጡ ሲሉ በቁጥጥር ስር ውለው በዚህም ፍርድ ቤት ቀርበው አንደኛው ላይ ሰባት አመት የተፈረደበት ሲሆን አንደኛው ላይ ደግሞ አራት አመት ከስድስት ወር ተፈርዶ እኔ ምንም እነዚህ ልጆች ላይ ምንም ማለት አልፈልግም እግዚአብሔርን ምን ያድርጉ? እሺ እነዚህ ሌብነትን እያበረታታ አወራለን። በነገራችን ላይ ብዙ ስራ መስራት ይችላል። ነገር ግን አንዳንድ ጊዜ ሁሉም ነገር ነው የሚዘጋው። ቅርብ ጊዜ እየሰማን ነው። ተመርቀው ቤት ውስጥ ቁጭ ብሎ ስራ በማጣቱ የተነሳ ስራ የሚቀጠሩ በዘመድ አዝማር እንደገና ደግሞ ፖለቲካሊ የሚመሳሰል ሰው በብሄር በምናምን እየተደራጁ ሲያደርጉ ተስፋ ቆርጦ ራሱን እያጠፋ ያለ ወጣት አለ። ምን ያድርጉ እነዚህ ልጆች? ራስን ከማጥፋት እኮ ሌብነት ይሻላል እኮ ጋይስ። በዚህ አጋጣሚ ወጣቶች በምንም መልኩ ተስፋ ሊቆርጡ አይገባም። ምክንያቱም አሁን ከመንግስት እጅ መጠበቅ ማለት ራስን መግደል ነው። በነገራችን ላይ አሁን ከዚህ በኋላ ኢትዮጵያ ውስጥ በተመረቅንበት ሙያ ወጥተን ለማገልገል ማሰብ ራስን መግደል ነው። ስለዚህ ያ እንዳይሆን የተለያዩ መንገዶችን ለማየት ብንሞክር፣ ሶሻል ሚዲያውን ማየት ብንችል፣ ዩቲዩብን መስራት ብንችል፣ ቲክቶኩን በተለያዩ መንገዶች በነገራችን ላይ ገንዘብ መስራት ስለሚቻል እባካችሁ አእምሯችሁን በዚያ ደረጃ አስፍታችሁ ማየት ብትችሉ፣ ስልክ ብቻ ካላችሁ እኮ መስራት ብትችሉ፣ ስራ ሞልቷል እኮ በሞት ካጣናት 50 ቀናት ያለፋት የሞዴል ቀነኒ አዱኛ የቀን ቀጠሮ ዛሬ የነበረ ሲሆን ፍርድ ቤቱ በዛሬው ቀጠሮ ለፖሊስ ሌላ ተጨማሪ አስር ቀናትን ለምርመራ ሰጥቷል። ስለዚህም ቀጣዩ የፍርድ ቤት ቀጠሮ ከአስር ቀናት በኋላ እንደሚሆን ተገልጿል። በነገራችን ላይ ኢትዮጵያ ውስጥ እንደዚህ አይነት ጣማማት ለሞቱ ልጆች ፍትህ ተሰጥቶ ያውቃል? ጊዜ እየገዙ ያሉ ነው የሚመስለኝ ነ በነገራችን ላይ እች ልጅ የኛ ቤተሰብ ብትሆን እች ልጅ የምር ዘመዳችን ብትሆን በዚህ ልጅ እናትና አባት ጫማ ውስጥ ሆነን ነገሩን ስናየው እጅግ በጣም አጥንትን የሚሰብር ከባድ ሀዘን ነው። ምንድን ነው እየተካሄደ ያለው? አስር ቀን ተጨማሪ አስር ቀን ተጨማሪ ቀጣይ አስራ አራት ቀን ይባላል። እንደዚያ እየተባለ ህዝቡ እንዲረሳው ነው። ከዛ እቺ ልጅ እንግዲህ እውነታው ሳይወጣ እንድትቀር ነው። ፍትህ ላይገኝላት ነው። ኧረ ተው። በዚህ ጉዳይ መስራት የምትችሉ ሰዎች ስሩ። ተው። ጥሩ አይደለም። ክብራትና ክብራ አውዱስ መልካችሁ። እንግዲህ ሌላኛው አሳዛኝ ጉዳይ ነበረው የኢትዮጵያ ዶክተሮች ላይፋቸው እጅግ በጣም አሳዛኝ በሆነ ሁኔታ ውስጥ እንግዲህ እንዳለ በተደጋጋሚ እየገለጹ ነበሩ። አሁን ግን እንግዲህ ንዴታቸውን መቆጣጠር አግቷቸው መንገድ እየወጡ ናቸው። አንዴ ይህን ቪዲዮ ይዩት ይሄንግሪክ ቅዱስ ጳውሎስ ሆስፒታል አካባቢ ያሉ ዶክተሮች ናቸው። የተማርነው ለማርነት አይደለም፣ ዋጋ አለው።

አሁን እጅግ በጣም የሚያሳዝነው ሀገራችን ውስጥ በጣም በደንብ ሊከፈላቸው የሚገባቸው እንግዲህ ባለሙያዎች አይከፈላቸውም። ነገር ግን ይህን ያክል ጠቃሚ የሚባል ስራ ሳይሆን ዝም ብሎ ስራ የሚሰሩ ሰዎች ክፍያቸው እጅግ በጣም ወቅ ያለ ነው። ይሄ ሊሆን አይገባም። ዶክተሮች፣ አስተማሪዎች ልታዩ ይገባል። መንግስት በዚህ ጉዳይ በነገራችን ላይ ሊሰራ ይገባል። ይሄ ቀልድ አይደለም። እነዚህ ሰዎች የሰው ላይ ፍያዳኑ ናቸው። ይሄ ደሞዝ እየተከፈላቸው በዚህ ደረጃ ተናደው ወጥተው እንዴት አድርገው ነው በሽተኛን ትሪት ማድረግ የሚችሉት? ህክምናውን ደግሞ አንድ ሰው ደስ ብሎት ካልሰራ በእርግጠኝነት ብዙ የሰው ነፍስ በዛ ሰው እጅ ሊሞት ይችላል። እነዚህ ደግሞ ሀዋሳ ዩኒቨርሲቲ ህክምና ኮሌጅ ተማሪዎች ናቸው። እነዚህ የራብን ለመስራት ቃል አልገባንም። ትክክል ናቸው። በነገራችን ላይ እዚህ ላይ ምንም የምንጨምረው ነገር የለም። ይህ ትክክለኛ የሆነ ነገር ነው። የነዚህ ሰዎች ጥያቄዎች በነገራችን ላይ ሳይውል ሳያድር መመለስ አለበት። ይህን ጥያቄና ይህን ንዴት የነዚህ ሰዎችን እንግዲህ ሰቆቃ፣ መከራ ቀልል ተደርጎ ልታዩ አይገባም። ዶክተሮቹ፣ አስተማሪዎቹ ፕላስ ደግሞ ወታደሮቹ፣ እነዚህ ሰዎቹ በደንብ ልታዩ ይገባል። ቃል ዳራ ለሚያዙት ባይዘ አገርን እየጠበቁ ናቸው። ህዝብን እያገለገሉ ናቸው። ህዝብን ለሚያገለግሉ በየቦታው ላሉ ሰዎች የሚገባቸውን እንግዲህ ክፍያ ሊከፈላቸው ይገባል። ቀላል ላይሆን ይችላል፣ ግን ሊሰራበት ይገባል። በዚህ ጉዳይ ክቡራትና ክቡራን ተመልካቾች፣ ሌላኛው ጉዳይ እንግዲህ ፈለገ አትናቴዎስ ቲክቶክ ላይ እንግዲህ በደንብ ይታወቃል። ኦርቶዶክስ እምነት ላይ በደንብ የሚሰራ ልጅ ነው። ከሱ ጋር ተገናኝቶ እንግዲህ ፊዮና ልደት ላይ ለምን ተገኘ የሚሉ አንዳንድ ኦርቶዶክሳውያን ዘንድ ቁጣን እንግዲህ ቀስቅሷል። አንዴ ቪዲዮ እናይና እንመለስ። እንግዲህ ይህን አስነዋሪ ድርጊት ሁላችንም ኦርቶዶክሳውያን ማወገዝን ያለብን አሁን፣ ፊዮና እንደዚህ አጥፍታለች ፈለገ እንደዚህ አድርጓል ሳይሆን ፍዮና እንግዲህ ደስታዋን መግለጽ በምችልበት መንገድ ነው የገለጸችው። ፈለገም እዚህ ግብዣ ላይ ተጋብዞ በመሄዱ ጥፋት የለበትም። ግን ትልቁ ስህተት ቅዱስ ቤተክርስቲያን፣ ምእመኖቿን ወይም ልጆቿን በትክክለኛ አስተምህሮ በዲስፕሊን መቅረጽ አለባት ብዬ አምናለሁ። እስካሁን አልቀረጸችም። የቀረጸች አለም፣ ያልኩ ሳይሆን እንደ ፕሮቴስታንት ሆነ እንደ ሙስሊም ጠንከር ያለ ስርዓት ልጆቿን የምትሰበስብበት ልጆቿን በዲስፕሊን የምታነጽበት ህግ ያስፈልጋታል ጠንከር ያለ ለምሳሌ ፕሮቴስታንት ዘፈንን በፍፁም አይሰሙ ሙስሊሞችም እንደዛው ፕሮቴስታንቶች መጠጥ ያለበት ቦታ ተደብቀው ካልሆነ በስተቀር በግልጽ ሲያደረጉ አይታይም የሚደበቁትም ቁጥራቸው እጅግ አናሳ ነው በሙስሊሙም እንደዛው ለምሳሌ ፍዮና ያደረገችው ነገር በመዝሙር ወይም መንፈሳዊ በሆነ መንገድ የመንፈሳዊ መምህር ባለበት ቦታ መንፈሳዊ የሆነ ነገር መንጸባረቅ ሲገባው፣ ፍዮና ያደረገችው ነገር እንግዲህ የማይመጥን ነው። እኛም ከታዘብነው ውድ ተመልካች አድማጮቻችን ለናንተ አድርሰናል። ይሄ የራሳችንን አመለካከት ነው ያስቀምጡ። ነው ፍዮና አጥፍታለች ፈለገ አጥፍቷል ሳይሆን እንደ ህዝብ እንደ ምዕመን ኦርቶዶክስ ተማሪዎቿን ልጆቿን፣ ምዕመኖቿን መጠበቅ አለባት። ጠንከር ያለ ህግ፣ ሲነዶሱ ማወጃ ማወጅ አለበት። መቃወም ካለብን ይሄ ነገር ነው መወገዝ ያለበት። ሰሞኑን ኢየሱስ ክርስቶስ ቤዛ አይደለም ቤዛ ነው በሚል ማርያም ቤዛ ናት አይደለችም በሚል ስንነታረቅ ነበረ። ከእሱ ይልቅ ግን ቤዛ የሆነንን የክርስቶስ ደም ዝም ብለን በማይሆን ነገር ከምናደረግ ሰው ጠንከር ያለ የስሪ ንዱሳዊ መግለጫ መሰጠት ያለበት እንደዚህ አይነት ጉዳይ ላይ ነው ብለን ስለምናምን እኛ ወደ ተመልካች አድማጮች ከታዘብነው፣ ወደ እናንተ አድርሰናል። እስኪ ተነጋገሩበት። ክብራት እና ክብራት ውድ ተመልካቾች፣ ፈለገ እንግዲህ እዛ ቦታ ላይ ተጠራ፣ ተገኘ። በእርግጥ ቦታው እሱን የሚመጥን ቦታ አይደለም። ባይገኝ ጥሩ ነበር። ተገኝቶ እዛ ጋር ያሳየው ሌላ ነገር መኖሩ እርግጠኛ አይደለሁ በዚህ ጉዳይ። ክብራት እና ክብራት ውድ ተመልካቾች፣ እናንተ ማሰባሰት ካላችሁ ሀሳባችሁን አጋሩ። የዛሬው ቪዲዮ ምን ይመስል ነበር? ስለ ተከታተላችሁኝ ከልብ ከልብ አመሰግናለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላ ዓለም ትኑር። ወዳችኋለሁ። ባይ ባይ